ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ የሰኔ አምስት 2017 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብሪያችሁ ቆያለው። በቅድሚያም አረስቶቹን እናስቀድም። የአማራ ህዝብ ውጫዊና ውስጣዊ ጠላቶች የፋኖን ትግል በድርጅት እና በመሪዎች ፍላጎት ሊወስኑት ቢፈልጉም የፋኖ ታጋዮች ግን ሞታችንም ድላችንም በአንድ ላይ ነው ብለዋል። ጎንደር ላይ የአፋድና የአፋ ባህ ታጋዮች የፈጸሙትን የጋራ ድል በዜናችን እናስደምጣችኋለን። በአማራ ህዝብ ትግልና የትግሉ መዳረሻ ላይ የፋኖ መሪዎች መግባባት ባይችሉም፣ የብልጽግናው አገዛዝ ግን አውራጃና ክፍለ ሀገር ሳይለይ ሁላችሁም ያውናችሁ፣ ሁሉም አማራ ለእኔ ልዩነት የለውም በማለት ተመሳሳይ የጭካኔ ድርጅቱን እየፈጸመ ይገኛል። ጋይንትና መራዊ ላይ የሆነው ምንድን ነው የሚለውም በዜናችን ዝርዝሩ ይቀርባል። ጅቡቲ ነገር አምጥታለች። በብልጽ ግናው ሊቀመንበር ላይ ነገሮች እየጨለሙባቸው ይመስላል። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌም የብልጽ ግናው ሊቀመንበር በተመለከተ ሲናገሩ እንከባበር ብየዋለሁ፣ ጅቡቲ ክሪሚያ አይደለችም፣ በሰላምና በፍቅር ከሆነ መጠቀም ትችላለ ብየዋለሁ ሲሉ የሰጡትን ቃለ ምልልስ በዝርዝር አዘጋጅተነዋል። ተሰሙታላችሁ። በኢትዮጵያ ህዝብ የግል ገንዘብ ላይ ብልጽግና እኔ ካልወሰንኩላችሁ ብሏዋል። ከቤታችሁ ይዛችሁት የምትወጡትንም ሆነ ከባንክ ወጪ የምታደርጉትን የምቆጣጠረውን የነኝ የሚለው ብልጽግናው የምትገዙትን እቃ የመሸጫ ጣራውን ምኔን አሳውቁኝ ብሏል። ከአስር ሺህ ብር በላይ ዋጋ ያለው እቃ በአንድ ጊዜ መግዛት አትችሉም ሲል አስፈራርቷል። ዝርዝር ተዘጋጅቶለታል። ተሰሙታላችሁ። በቅድሚያም ክቡራትና ክቡራን የጣና ቴሌቪዥን አድማጭ የተመልካቾች አሁን የደረሰንን ሰበር ዜና እናስደምጣችኋለን። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ በዛሬ ዕለት በወሎ ዋድላ አውራጃ ቋና በተባለ ቦታ ከፍተኛ ትንቅንቅ በማድረግ በብልጽግና ሰራዊት ላይ ከፍተኛ ኪሳራ አድርሷል። በርካታ የብልጽግና ሰራዊት መስመራዊ መኮንኖችን ጭምር እርምጃ መውሰድ የቻለው የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ በመጨረሻም ሶስት የሰራዊቱ ጀግና አዋጊ አመራሮች በጀግንነት መውደቃቸውን ለዝግጅት ክፍላችን በላከው መረጃ አሳውቋል። በዛሬው እለት የክብር መስዋዕትነት ከከፈሉ ጀግና ታጋዮች መካከልም አርበኛ ደምስ ሲመር፣ አርበኛ ኮራ ደርቤ ወይም አባ ግርሻ፣ አርበኛ ጌታቸው አሻግሬ መሆናቸውን የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ለጣና ቴሌቪዥን ገልጿል። የጀግኖቹን መስዋዕትነት በተመለከተ በዝርዝር በነገው ዜናችን ይዘን የምንመለስ ይሆናል። አመሰግናለሁ። አርበኛ መምህር ብርሃን አረጋ እባላለሁ። የአማራ ፋኖ ወሎቤት አማራ ጠቅላይ ግዛትስ ምክትል ፖለቲካ መምሪያና የውጭ ግንኙነት መምሪያ ኃላፊ ነኝ። እንግዲህ በዚህ የህልውና ትግል ወቅት እንደሚታወቀው የአማራ ፋኖ ወሎቤት አማራ ጠቅላይ ግዛትስ እጅግ ተጋድሎዎችን እያደረገ ያለ የአማራ ህዝብ የመጨረሻ መዳኛ የሆነ አደረጃጀት መሆኑ ይታወቃል። በዚህም ሁኔታ የአማራ ፋኖ ወሎቤት አማራ ጠቅላይ ግዛትስ ግዳዮችን ከለተበት በየትኛውም ቀናቶች ሳያሳልፍ ለአማራ ህዝብ መፋትነትን በመክፈል ድሎችን በመጎናጠፍ ለአማራ ህዝብ ያለውን ያለውን ሁሉ እየከፈለና ና እየሰጠ ያለ መሆኑ ይታወቃል። በዚህ በዛሬው ቀን ማለትም በቀን አምስት አስረኛ ወር ሁለት ሺ አስራ ሰባት በዋላ ወረዳ ቋና አካባቢ አገዛዙ ጋር ከአብይ አህመድ ዘረፈጅ የሆነ ስርዓት ጋር ትንቅንቅ ላይ ውሏል። በዚህም ግዳጅ ላይ የጥላት ኃይል በእጅጉ የተጎዳበት በቁስም በሰውም የተጎዳበት እና አከርካሪ የተሰበረበት እጅግ በጣም ብዙ ምርኮኛ የተደረገበት ሙትና ቁሰኛ የተደረገበትን ውጊያ የአማራ ፋኖር ልቢያ ቤተ አማራ ጠቅላይ ግዛት አካሂዷል። የጥላት ኃይል በእጅጉ የተመታበት በዚህም አጋጣሚ ከሶስት በላይ ኦራል ቁስለኛና ሞት ያመላለሰበት የአካባቢ ልማኞች እንደነገሩን ሞቶች እጅግ በጣም ብዙ ሞቶችን ከአካባቢ በዛው ውጊያው በተደረገበት አካባቢ የቀበረበት ቁስለኞችንም ወደ ጋሸና ሲያመላልስ የዋለበት ሁኔታ ነው የተፈጠረው። በዚሁ አጋጣሚ የመስመራዊ መኮንኖች የሆኑ እስከ ሻለቃ መሪ ድረስ የተደመሰሱበትን ውጊያ የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ አካሂዷል። እንግዲህ እንደ ወትሮ ሁሉ እዛችን ታሪካዊ ኃላፊነቱን እየተወጣ ባለበት በዚህ ሁኔታ ላይ መስዋዕትነቶች ያጋጥማሉ። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ ከፍተኛ አመራር የሆኑ አመራሮች አርበኛ ደርስ ይመር፣ አርበኛ ኮራ ደርቤ ወይም አባ ግርሻ፣ አርበኛ ጌታቸው አሻግሬ በዚያ ወደ ውጊያ የጥላትን ኃይል አንገላ አንገት ተናንቀው የጥላትን ኃይል አይቀጡ ቅጣት ቀጥተው የጥላትን ኃይል በእጅጉ ረፍርፈው የአካባቢውንም ህዝብ አስደምመው መስዋዕትነትን ተቀብለዋል። እንግዲህ ግን ያለ አይሆንም ድልም ያለ መስዋዕትነት የሚፈጸም አይደለም እና እነዚህ ውድ አርበኞች አንድያ ነፍሳቸውን ምድር ላይ ያለችውን ውድ ነፍሳቸውን ለአማራ ህዝብ ሲሉ፣ ለአማራ ትግል ሲሉ መስዋዕትነት ከፍለዋል። በዚህም ህያው መስዋዕቶቻችን ህያው ጀግኖቻችን ሆነው የሚቀጥሉበት ሁኔታ ነው የሚፈጠረው። እንግዲህ የዛሬው ውሏችን ይሄን መስል ነበረ። እንደ አጠቃላይ ግን የአማራ ፋኖ ህዝባዊ ድርጅታችን የአማራ ፋኖ ህዝባዊ ድርጅት የሚሆን የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ በቀጣይ የአርበኞቻችንን ዝርዝር የግዳጅ አፈጻጸሞች ዝርዝር ታሪካዊ እውነቶችን አሰናድተን መግለጫ የምንሰጥ ይሆናል። ለዛሬው ግን እነዚህ ጀግኖች የጥላትን ኃይል አከርካሪ መጥተው ሞራሉን ሰብረው በማቴሪያልም በቁስም በሰው ኃይልም እጅግ በጣም ታሪክ ሰርተው ለአማራ ህዝብ መፋትነት የከፈሉ መሆኑን ለማረጋገጥ ወዳለው እጅ በጣም አመሰግናለሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ወደ ቀዳሚው መረጃችን አለፍን። ወደዚህ የመጣ ነው በፋኖና በሸዋ ህዝብ እምነት ስላለን ነው፣ የአፋር ሽማግሌ የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በእሁድድ ብልጽግናው አገዛዝ የተፈናቀሉ የአፋር ተወላጆችን በመጎብኘት ህመማችሁ ህመማችን ነው ብሏቸዋል። የእሁድድ ብልጽግና ያፈናቀላቸውን የአፋር ተወላጆች ተቀብሎ ማስተናገድ ያልቻለው የአቶ አወል አርባ አስተዳደር ወደ አማራ ክልል ሸዋ ጠቅላይ ግዛት ህዝብ ቀጠና ገብተው የመጣባቸውን የሞት መላክ ማምለጥ ችለዋል። ሆኖም እነዚህን ተፈናቃዮች ያሉበትን አስከፊ ሁኔታ በአካል ተገኝቶ መመልከትም ሆነ ወደ ቀያቸው መመለስ የሚችል የክልልም ሆነ የማዕከላዊ መንግስት አልተገኘም። በተለይም የአፋር ብልጽግና በዝምታ ማለፉ በርካቶችን ያስደነገጠና ያስደነቀ ሆኗል። ይህን የተረዳውና ለአማራ ህዝብ ህልውናን ማስጠበቅ ብቻ ሳይሆን የአማራን ህዝብ ሰው ወዳድነትን አስጠብቆ ለማስቀጠል እየታገለ ያለው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝ ዋና አዛዡ አርበኛ መከተው ማሞ ተፈናቃዮችን በአካል ተገኝቶ ጉብኝት አድርጎላቸዋል። አርበኛ መከተው ማሞ ተፈናቃዮችን ጉብኝት ባደረገበት ወቅትም አፋርና አማራ የረጅም ጊዜ የአብሮነት ታሪክ ያላቸው የማይነጣጠሉ ኢትዮጵያውያን ናቸው። የአፋር አባቶች ለኢትዮጵያና ኢትዮጵያዊነት የማይደራደሩ መሆናቸውን እንኳን እናንተ ልጆቻቸው፣ ግመሎቻቸው እንኳን ባንዲራውን ከሩቅ አይተው ይለዩት ነበር። ሁለታችን ህዝቦችም ችግራችንን ተደጋግፈን እንወጣዋለን። አፋር እንደ ህዝብ የሚደርስበትን ተፈጥሯዊም ሆነ ሰው ሰራሽ ችግር አማራው አብሯችሁ ይቆማል ሲል ተናግሯል። ከድህር 1983 ጀምሮ በአማራ ህዝብ ላይ ከተሰሩት የሀሰት ትርክቶች መካከል አማራን ወዳጅ አልባ ማድረግና በሁሉም አጎራባች ብሔረሰቦች ዘንድ በጥላቻ እንዲታይ ማድረግ ነው። ሆኖም የአማራን ህዝብ ነባርና እውነተኛ ማንነትን በተግባር ያረጋገጠው አማራ ፋኖ ሸዋ ጠቅላይ ግዛት ግዛትዝ አማራ በወዳጅ የሚከበብ እንጂ ጠላትን በየቀኑ የሚፈለፍል አለመሆኑን በተግባር አሳይቷል ሲሉ በተፈናቃይ ካምፕ የነበሩ የአፋር ተወላጆች ተናግረዋል። ሌላው አስተያየት ሰጪ ተፈናቃይ የአፋር አዛውንት በበኩላቸው እኛ እዚህ ያለነው ነው ፋኖንና የሸዋን ህዝብ አምነን ነው። በዚህ አስቸጋሪ ሁኔታ ውስጥ መጥታችሁ እኛን ማግኘታችሁ ትልቅ ቦታ የምንሰጠው ነው። የፋኖንም ህዝብ ወዳድነት አይተንበታል። ይህ ለልጆቻችን የምንነግረው ደማቅ ታሪካችን ነው ሲሉ ተናግረዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ አበበ ሙላት በበኩሉ የአማራ ፋኖ የሚታገልበትን ምክንያት በትክክል ያሳየበት ተግባር ነው። ይህንንም የአፋር ወንድም እናቶቻችን በሰጡት ምስክርነት በፋኖ መሪ ደረጃ እዚህ ድረስ መጥቶ በመጎብኘት የችግራችን ተካፋይ በመሆኑ የአማራን ህዝብ ትክክለኛ ማንነት እንድናውቅ አድርጎናል ብለው ምስክርነታቸውን ሰጥተዋል ሲል ለጣና ቴሌቪዥን ተናግሯል። በዚህ ስርዓት መር እንግዲህ ይህ ስርዓት ህገ መንግስት ህገ መንግስታዊ መር በሆነ መልኩ ስርዓቱን ስርዓቱ በሚመራው መልኩ በጣም በርካታ ቦታዎች ላይ ከክልሉም ውጭ ክልሉም ውስጥ ያሉ የሌላ ብሔር ተወላጆችን በማ አፈናቀለው ረገድ አይተክ የሚናዎችን ተጫውቶ እየሰራ ያለ ስርዓት ነው። ይሄ መንግስታዊ መር የሆነ ስርዓት ወይ መንግስታዊ መር የሆነ ጄኖሳይድ እየፈጸመ ያለበት ሁኔታ ነው ያለ። ለአብነት እንኳን መጥቀስ ቢቻል ከወለጋ ከበደኖ ከአርባጉጉ እና ከበርካታ ቦታዎች ላይ የተፈናቀሉ በርካታ አማራዎች ደብረብርሃን ላይ ይገኛሉ፣ ወሎ ላይ ይገኛሉ፣ እዚሁ በሸዋሮቢት ዙሪያ ይገኛሉ በርካታ ተፈናቃዮች እነዚህን ተፈናቃዮች ይዘን ነው እየተዋጋን ያሉ። ለእነዚህ ተፈናቃዮች እነዚህ ሰብአዊ መብት ድጋፍ የሚያደርጉ አካላቶች አንዳንዴ እየጎበኟቸው በዛ፣ እንደዚሁም ህዝባችን የማይነጥፍ እጅ ያለው ከህዝባችን በሚሰበሰቡ አንዳንድ ግብአቶች በሚያገኟት ነው እየተዳደሩ ያለ። በዚህ ልክ ነው እየሆንን ያለ። ሌላው ደግሞ በዚህ በአፋርና በኦሮሞ በኩል በኦሮሞ ብሔረሰብ ዞን በኩል ያሉ ወንድማማቾች እርስ በርስ እንዲጋጩ በማድረግ የተፈናቀሉ ወንድሞች አሉ። የአፋር ወንድሞቻችን የፋኖን ነፃ ቀጠና ፈልገው ፋኖ አሁን እየታገለበት ያለው መንገድ ለአማራው ብቻ ሳይሆን አጠቃላይ እንደ ኢትዮጵያ ላሉ ብሔር ብሔረሰቦች ለአፋሩም ለሌሎች ብሔር ብሔረሰቦችም ጠቃሚ የሆነ አሻጋሪ የሆነ የትግል ምዕራፍ የያዘ ፋኖ ስለሆነ ይህንን ልንደግፍና ልንቀላቀል ይገባል ብለው ቀጥታ ፋኖ ወደሚያስተዳድራቸው ነፃ ቀጠናዎች ነው የገቡት። በእምነት በእምነት በራሳቸው በምን ልበልህ ወደው ፈቅደው የፋኖ የትግል ምዕራፍ የፋኖ ትግል ነው ወደፊት ሊያራምደን የሚችለው በሚል ስሜት ወደ እኛ ወደ ተቆጣጠርናቸው ቀጠናዎች ገብተው እየተገለገሉ እና ተጠልለው ያለበት ሁኔታ ነው ያለ። በጣም በርካታ ናቸው። እነዚህን ወደኛ ወደምናስተዳድረው ቀጠና ገብተው ተጠልለው ያሉ የአፋር ተፈናቃዮች በፍጹም ወንድማዊነት፣ በፍጹም አጋርነት በፍጹም ታሪካዊ ትስስርነት ከዚህ በፊት የነበረውን የሁለቱን ወንድም ብሔሮች መስተጋብርን በሚያስተሳስር መልኩ የገለጹበት ነው። እንዳያችሁት በፎቶና በቪዲዮ ማስረጃው ደርሷችሁ ሊሆን ይችላል። በአጋጣሚ አርበኛ መከታው ማሞ እነዚህን ተፈናቃዮች ጉብኝት አድርጓል። በጉብኝቱ ሰዓት በጣም በርካታ የሆኑ ንግግሮችን አድርገዋል። ከተፈናቃዮቹ መካከል የሰጧቸው የምስክርነት ቃሎች አሉ። በተለይ በሸዋ ጠቅላይ ግዛት የሚያስተዳድራቸው በአርበኛ መከተማሞ እየተመራ የሚተዳደረው ኃይል እንዲሁም በነፃ ቀጠናው ላይ እየተዳደረ ያለው ህዝብ በጣም በሚገርም ሁኔታ ህዝቡ በስርዓት ትክክለኛ ፍትህ እያገኘ በስርዓት እየተዳደረ እንደሆነ ያዩበትና የመሰከሩበት የፋኖን ትግል ሌላውም ሰው መቀላቀል መቻልም ጭምር እንዳለበት በኩራት ሲናገሩ ነበረ። ከዛም በዘለለ ግን አርበኛ መክተ ማሞ የዚህ ዘመን ምልክት የዚህ ዘመን ራስ ዳርጌ የሸዋ ህዝብ ምልክት ብቻ ሳይሆን እንደ አማራ ብቻ ሳይሆን እንደ አጠቃላይ ሌሎች አጋር ወንድሞቻችንም ጭምር ምን ያክል የዋህ ምን ያክል ሩሩህ ምን ያክል አሻጋሪ ሀሳብ ይዞ እየተንቀሳቀሰ ያለ መሪ እንደሆነ ምስክርነት የሰጡበት ናቸው። እንግዲህ ከአፋር መጥተው ማለት ነው ኛ አበበ ሙላት በወቅታዊ ጉዳይ እና በአማራ ህዝብ ትግል ጉዞ ዙሪያ የሰጠውን ሙሉ ቃለምልልስ በጣና ልዩ የጀግኖች አምባ ፕሮግራማችን እንድትከታተሉ እየጋበዝን ወደ ቀሪዎቹ መረጃዎቻችን እናመራለን። ወደ ተከታዩ መረጃችን አለፍን። የጎንደር ቀጠና ብርቱ ውጊያዎች የአማራ ፋኖ ጎንደር ጠቅላይ ግዛት እዝና የአማራ ፋኖ አንድነት በጎንደር በሚንቀሳቀሱበት የጎንደር ጠቅላይ ግዛት ያለፉትን አምስት ቀናት ተከታታይ ብርቱ ውጊያዎች ተካሂደዋል። ውጊያው ዛሬም ቀጥሎ መዋሉን ከየክፍለ ጦሮቹ የደረሱን መረጃዎች ያመላክታል። በደቡባዊ ጎንደር ቀጠና ሊቦከም ከማውራጃ አስታ ማርያምና ኮምበል በሚባል አካባቢ የአማራ ፋኖ ብሔራዊ ኃይል የተለያዩ ክፍለ ጦሮችና የአማራ ፋኖ ጎንደር ጠቅላይ ግዛት ቴጌጣይቱ ይቱ ክፍለ ጦር በጋራ በሰሩት ኦፕሬሽን በብልጽግና ሰራዊት ላይ ሰዋዊና ቆሳዊ ኪሳራ ማድረሳቸውን አርበኛ መልካሙ ጣሴ ተናግረዋል። የቴጌጣይቱ ክፍለ ጦር ዋና ቃል አቀባይ አርበኛ መልካሙጣሴ ውጣሴ የተጋድሎን ዝርዝር መረጃ ለጣና ቴሌቪዥን በገለጸበት መልእክቱ የብልጽግና ሰራዊት ከአዲስ ዘመን በአስታ ማርያም ከደጎማ እና ከአዲስ ዘመን አርኖ ጋርኖ በመነሳት ሚካኤል ደብረንና ና ሊቦን ለማጥበብ በሌሊት ተጉዞ አስታ ማርያም ኮምበል ደርሶ ነበር። የጠላት ኃይል መንቀሳቀሱን ተከትሎ የአፋባ ክፍለ ጦሮችና የቴጌጣይቱ ክፍለ ጦር ምክትል አዛዥ አርበኛ ጌትነት አለባቸው እየተመራ በጨበጣ ውጊያ ጠላትን በኮምበል ተራሮች ከፍተኛ ምት አድርሰውበታል። የአርበኞቹ ምት መቋቋም ሲያቅተው በምሽት ወደ መጣበት ተመልሷል ብሏል። አርበኛ መልካም ውጣ ሲያክለም በሌላኛው ግንባር ደግሞ የቴጌጣይቱ ክፍለ ጦር ሊወከም ብርጌድ ዘመን ሻለቃ በሻለቃ እያስ እየተመራ አዲስ ዘመን ከተማን ማጥበብ ሲጀምር በአስታማርያም ያቀነው የጠላት ኃይል መቆረጡ ስለገባው ከተማውም ተያዘብኝ በሚል በጨለማ ተጉዞ ወደነበረበት እንዲመለስ ተገዷል፣ ሲል የተጋድሎ መረጃውን አጋርተዋል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር በቋራ በአባይ ዳርና ቀዝቀዝ መካከል አምስተኛ ቀኑን የያዘ ብርቱ ውጊያ ሲያካሂድ ውሏል። በውጊያውም የብልጽግናው ሰራዊት አንድ ዙ 23 መሳሪያው ከጥቅም ውጭ ሲሆንበት ዘጠኝ የሰራዊቱ አባላት በፋኖ እርምጃ ተወስዶባቸዋል። ከዚህ በተጨማሪ መስመራዊ መኮንኖችም እርምጃ የተወሰደባቸው መሆኑን የገለጸው የዙ የውጊያ ሪፖርት በአጠቃላይ በዚህ ትንቅንቅ የበዛበት መደበኛ ወደ ውጊያ የብልጽግናው አገዛዝ በቀጠናው ያለውን ሰራዊትና ከባድ መሳሪያዎችን ጨምሮ ድሮንን መጠቀም ቢችልም እግረኛ ሰራዊቱ የፋኑን በትር በፍጹም መቋቋም አልቻሉም። የመዋጋት ስነ ልቦናው ከእለት ወደ ዕለት እየጠፋ ያለው የብልጽግናው ሰራዊት በአሁኑ ሰዓት ከፍተኛ ተስፋ መቁረጥ ውስጥ መግባቱ ታውቋል። የብልጽግናው ሰራዊት ወደ አባይ ዳር ተንቀሳቅሶ በከባድ መሳሪያና በድሮን የታገዘ ውጊያ ቢከፍትም የመይሰው ካሳ ሁለተኛ ኮራባል ክፍለ ጦሮች ቧንቧ ውሃ ቀበሌ አዲያ ጎጥ ላይ ደፈጣ በማድረግ በብልጽግናው ሰራዊት ላይ አስደንጋጭ መብረቃዊ ጥቃት ፈጽመውበታል። ሰራዊቱ የተማመነበት የነበረውን አንድ ምሽግ በማስለቀቅ ፋኖ ታላቅ ድል ተጎናጽፏል። ክቡራትና ክቡራን፣ መረጃዎቻችን እንደቀጠሉ ናቸው። ብልጽግና የህዝብ ትምህርት ቤትን በመድፍ አቃጠለም። የብልጽግና አገዛዝ የሚፈጽመውን የግፍ ድርጊት አጠናክሮ መቀጠሉን በተለያዩ ቦታዎች የሚገኙ ተበዳዮች ለጣና ቴሌቪዥን ገልጸዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ ምንጮቻችን በደቡባዊ ጎንደር ዞን ጋይንት አውራጃ እጅግ ከፍተኛ ኢሰብአዊነት የተላበሰ የጭካኔ ድርጊት መፈፀሙን የገለጹት ተበዳዮች ኃይሉን በየሰዓቱ ከደብረ ታቦር እየጫነ የሚገኘው የብልጽግና ሰራዊት በላይ ጋይንታ አውራጃ ቀበሌ 04 የሚገኝ ከአንደኛ እስከ ስድስተኛ ክፍል የሚያስተምር የህዝብ ትምህርት ቤት ፋኖ እየኖረበት ነው በማለት በመድፍ አጋይቶታል ሲሉ የተፈጸመውን መንግስታዊ ሽብር ገልጸዋል በጎጃም ጠቅላይ ግዛት ምዕራብ ጎጃም ዞን ምራዊ ወረዳም በተመሳሳይ የንጹሐንን ንብረት በተቀናጀ መንገድ የመዝረፍና የማውደም ወንጀል መፈጸሙን ምንጮቻችን ገልጸዋል በመድፈ ከተቃጠለው የመጀመሪያ ደረጃ ትምህርት ቤት በተጨማሪም በግለሰቦች መኖሪያ ቤት ላይም ተመሳሳዩ ድርጊት መፈጸሙን የገለጹት የአካባቢው ነዋሪዎች በበኩላቸው መኳቢያና ግድም የሚባሉ የቀበሌ 02 ነዋሪዎች ፋኖን አስጠግታችኋል ቤተሰብም ናችሁ በማለት ከአስር በላይ አርሶ አደሮች ንብረት የሆኑ እንስሳቶቹ ወደ ካምፕ ተነድተውባቸዋል ብለዋል። ግፉና ስቃዩ የሚፈጸመው የብልጽግናው ሰራዊት በሰፈረባቸው ቀጠናዎች ብቻ መሆኑን የሚናገሩት ምንጮቻችን የደረሰባቸውን ግፍ መናገር ሲቀጥሉም መከላከያ በሚኖርባቸው እንደ ጎብጎብ፣ ሳሊ፣ አገረ ገነት፣ ዛጎችና ሰኞ ገበያ በመሳሰሉት የኖስ ወረዳ ከተሞች ወጣቶችን እያፈነ በሚልሻነት ሰልጥናችሁ ከገበሬ ቀማኖን መሳሪያ እንድትታጠቁ በማለት እያሰረ ወደ ነፋስ መውጫ እየጫናቸው ይገኛል። በዛሬው ዕለት ብቻ ጎብጎብ ዙሪያ የአምስት አርሶ አደሮችን የግል ትጥቅ ዘርፏል ሲሉ ተናግረዋል። ይህ በእንዲህ እንዳለ የአማራን ህዝብ መጠነ ሰፊ መከራና የተራዘመ ስቃይ መጣልን ዓላማ አድርጎ የተነሳው የብልጽግናው አገዛዝ በምዕራብ ጎጃም ሜጫ ወረዳ መራዊ ከተማ ላይ የተጠና ዘራፊ ቡድን አሰማርቶ ህዝብን እያሰቃየ መሆኑን ምንጮቻችን ገልጸዋል። እንደ ምንጮቻችን መረጃ ከሆነ ይህን የተደራጀና በብልጽግናው ሰራዊት ወታደራዊ ድጋፍ የሚሰጠው ዘራፊ ቡድን የህዝብን ንብረት በመዝረፍና አልባሌ ቦታ ላይ ጠብቆ ማጅራት በመምታት ህዝብን እያሰቃየ ቆይቶ ነበር። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉ ነበር ብርጌድ ዘራፊዎቹን መያዙን አስታውቋል። የክፍለ ጦሩ ቃል አቀባይ ክፍል እንዳስታወቀው ህዝብን እያሰቃዩና መንገደኛንም እያገቱ ሲያሰቃዩ የነበሩ ዘራፊዎችን በቁጥጥር ስር መዋሉን ገልጿል። የአንደኛ ክፍለ ጦር ቃል አቀባይ ፋኖ ሀብታሙ የሱፍ አክሎም የአማራ ፋኖ ብሔራዊ ኃይል ዘራፊንና ሌባን አይታገስም። በዚህ መንገድ ተሰማርተው ህዝብን የሚያሰቃዩ ግለሰቦችን በቁጥጥር ስር በመዋል የወገናችንን ሰላም እናስጠብቃለን ብለዋል። በሌላ ዜና በተከታታይ የብልጽግናን ሰራዊት እያስከዳ ያለው የአማራ ፋኖ በጎጃም በዛሬው እለትም አራት የብልጽግናው ሰራዊት አባላት ከብልጽግና ወታደራዊ ካምፕ ጠፍተው ፋኖን መቀላቀላቸውን አስታውቋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድን የተቀላቀሉት የብልጽግና ሰራዊት አባላትና የአድማ ብተን አባላት ናቸው። ከሶስት መቶ ሁለተኛና ከሶስት መቶ አራተኛ ኮር ከርተው ፋኖን የተቀላቀሉት የብልጽግና ሰራዊት አባላትም ሆኑ የአድማ ብተና አባላቱ ሙሉ ትጥቃቸውን እንደያዙ መሆኑን ቃል አቀባዩ ጨምሮ ገልጸዋል። ፋኖ ሀብታሙ የሱፍ ዛሬ በባህር ዳር ከተማ በአዲም ብልጽግና የጠራውን የአደባባይ ስብሰባ አስመልክቶ ሲናገርም አመሰግናለሁ። እንግዲያው በዛሬው ዕለት አገዛዙ የሃይማኖት ጉባኤ በሚል እንግዲህ ከተለያዩ ቀበሌዎች በኮታ ድልድል አምስት መቶ ሰው በእያንዳንዱ ቀበሌ፣ በክፍለ ከተማ ደረጃ ደግሞ ሁለት ሺህ ሰው በእያንዳንዱ ቤት ለቤት ሰው በመመደብ በጉባኤ ስም ምክንያት በመፍጠርና የከተማ ሴፍትኔት ተጠቃሚዎችን ተቃውሞ ሰልፍ ላይ ካልተገኛችሁ በሚል የሁለት ወር የስራ ደሞዝ እንዳልተከፈላቸው እና ከሰልፍ በኋላ ክፍያ እንደሚፈጸምላቸው እንዲሁም ከዚሁም በተጨማሪ በዝቅተኛ ኑሮ የሚተዳደሩትን አበል በመክፈል ተገደው እንደወጡ ማሳያዎቹ እንግዲህ ነጠላ የለበሱት ሁሉ አንገታቸውን አቀርቅረው በሙሉ ፎቶቸውን በማየት ብቻ ምስክርነት መሆን ይችላል። እንግዲህ ከዚህም ጋር ተያይዞ እንደተመለከትነው ከሆነ አብዛኞቹ ሴቶችና አዛውንቶች መሆኑን ተረተናል። በባህር ዳር ዙሪያ ዘጌ ቀበሌ ልዩ ስሙ ወንጀጣ አካባቢ ለስራ በመጓዝ ላይ የነበሩ አርሶ አደሮችን በተሽከርካሪ ጭነው ለዚሁ ሰልፍ በሚል ምክንያት በግዳጅ መልኩ ወስዷቸዋል። እንግዲህ የሚሆነው ምንድን ነው እየሆነ ያለ ነው ያየነው ነገር በግዳጅ ሰልፍ አይደለም በግዳጅ የወጣው ወታደረው ያገዛዝ ስምሪት አስተላለፍ ለውጥ አያመጣም፣ እንግዲህ ሊመጣም አይችልም። አብይ፣ ሽንፈቶችን ለመሸፈን አንዴ ኮሪደር ልማት፣ አንዴ ጣናናሽ መርከብ ቁስን በመሰብሰብ አጀንዳ ለማስቀየር ቢሞክርም አልተሳካለትም። መጀመሪያ መቅደም ያለበት ሰብዓዊነት መሆኑን ህዝባችን በደንብ ጠንቅቆ ያውቃልና እንግዲህ የብልጽግና አገዛዝ የአማራን ህዝብ በሁሉም ቦታዎች ላይ እያጸዳ ይገኛል። እንግዲህ ይህን አገዛዝ ሴራና አጀንዳ ቀድሞ በመረዳት ተልዕኮዎችን በማክሸፍ ላሳያችሁት ትብብር በአንደኛ ክፍለ ጦር ስም የባህር ዳር ህዝብና የባህር ዳርን ወጣት የላቀ ከፍተኛ ምስጋና ማቅረብ እወዳለሁ። ድል አማራ። ፋኖ ፋኖ ሀብታሞ ይስፍ ነኝ። የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ህዝብ ግንኙነት አመሰግናለሁ፣ ብሏል የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የሰኔ አምስት ቀን 2017 ዓ ም ጣና ዜናችን አሁንም እንደቀጠለ ነው። እስከ መጨረሻው አብራችሁን ቆዩ። ጅቡቲ በብልጽግናው ሊቀመንበር ላይ ነገር አመጣች። የብልጽግናው ሊቀመንበር አብይ አህመድ የሚከተሉት የውጭ ጉዳይ ፖሊሲ ምንም እንኳን እሳቸው ለጎረቤት ሀገራት ቅድሚያ የሚሰጥ ብለው ይግለጡት እንጂ በተግባር ግን ከጎረቤት ጋር የማያኗኑር መሆኑን በተደጋጋሚ ሲገለጽ ቆይቷል። የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ ዛሬ ይህንኑ ሀሳብ የሚያጠናክር አስተያየት ሰጥተዋል። እስማኤል ኦሜር ጌሌ ዣን አፍሪካ ለተባለ ጋዜጣ ዛሬ በሰጡት ቃለ ምልልስ የብልጽግናው ሊቀመንበር በጽኑ ያወገዟቸው ሲሆን ጉልበቱን በእኛ ላይ መጠቀም እንደማያዋጣው እንዲያውቅ አድርገነዋል። ጅቡቲ ክሪሚያ አይደለችም በማለት ተናግረዋል። ወደብ አልባዋ ኢትዮጵያ የጅቡቲን ሰባት ወደቦች ጨምሮ ሌሎች ወደቦችን ማለትም አሰብን፣ በርበራንና ሞቋዲሽ ወደቦችን መጠቀም የምትችለው መሪዎቿ ወደ ቀልባቸው ሲመለሱ መሆኑን የተናገሩት ኦሜር ጌሌ የሁሉንም ጎረቤቶች ሕልውና ስታከብር ብቻ መጠቀም ትችላለች። ነገር ግን በጎረቤት አገራት ላይ ኃይልን ለመጠቀም እየዘጋጁና እየዛቱ ወደብን ማግኘት የሚታሰብ አይደለም ብለዋል። ኦማር ጌሌ አክለውም ጅቡቲ እንደ ክሪሚያ አለመሆኗን የአዲስ አበባዎቹ አቻዎቻቸውን እንዲያውቁ አስረግጠን አሳይተናቸዋል፣ ሁለተኛም ተመሳሳይ ስህተት ይሰራሉ ብለን አናስብም፣ በማለት የአገራቸውን አቋም አስታውቀዋል። ይህ ብልጽግናው ኤታማዦር ሹም ብርሃኑ ጁላ ትናንት በፓርላማ ቀርበው ወደ ባህሩ እንዳንጠጋ ትብብር እያደረጉን ነው ብለው ጎረቤት አገራትን ወቅሰዋል። ይህ ብልጽግናው ሊቀመንበር በበኩላቸው ወደብ ለማግኘት የሚያደርጉትን የጦርነት ዝግጅት ሲገልጹት ለኢትዮጵያ ህልውና የትኛውንም አማራጭ እንጠቀማለን ሲሉ በመንግስት ሚዲያዎች መናገራቸው አይዘነጋም። አብይ አህመድ የሚመራው የብልጽግናው መንግስት ከወራት በፊት ለጅቡቲ ዋቻቸው የታጁራ ወደብን የመጠቀም ጥያቄ ማቅረቡ ይታወሳል። በወቅቱ የጅቡቲ መንግስት ጥያቄውን ተቀብሎ በሳዑዲ አረቢያ ሬድ ሲ ጌትዋይ ተርሚናል በሚባለው ኩባንያ የሚተዳደረውን ታጁራ ወደብን እንድትጠቀም ፈቅዶ ነበር። የጅቡቲ ፈቃደኝነትን በውጭ ጉዳይ ሚኒስትሯ መሐመድ አሊ ዮሱፍ በኩል ነበር የተገለጸው። ሆኖም አሁን ላይ ያ ስምምነት ተሰርዟል። ለምን እንደተሰረዘ ከዣን አፍሪካ ጥያቄ የቀረበላቸው እስማኤል ኦማር ጌሌ የብልጽግናው ሊቀመንበር ቃላቸውን በማጠፋቸው መሆኑን ገልጸዋል። ኦማር ጌሌ ይቀጥላሉ፤ የኢትዮጵያን የወደብ አጠቃቀም ጥያቄን በተመለከተ መናገር የምችለው የማይሞከረውን ነው ያመጡት። ለኢትዮጵያ የታጁራ ወደብን በአጋርነት እንድታስተዳድር ፍቃደኝነታችንን ሰጠናት የነበረው ለንግድ መስመር ብቻ ነበር እነሱ ግን ያመጡት በፍጹም የማይሞከረውን የጦር ሰፈር ለመገንባት ነበር የሞከሩት ይህ ደግሞ በእኛ ዘንድ የሚታሰብ አለመሆኑን ነግረናቸዋል ብለዋል ፕሬዚዳንት ኢስማኤል አክለውም ይህን ፕሮፖዛል ይዘው መምጣታቸውን ስናውቅ የማይሞከረውን ነው የደፈራችሁት ብለን ጉዳዩን ዘግተንባቸዋል ያሉ ሲሆን ራሳቸውን የዘመናችን ስፓርታ መሪዎች ብለው የሚጠሩት የተባበሩት አረብ ሜሬትስ አልጋውራሽ መሐመድ ቢን ዛይድ በአፍሪካ ቀንድ የሚከተሉት የውጭ ጉዳይ ፖሊሲ የብልጽግናውን ሊቀመንበርም እንደበረዟቸው ኢስማኤል ኦማር ጌሌ በቃለ ምልልሳቸው ተናግረዋል። የአብኑ የቀድሞ ሊቀመንበር ዶክተር ደሳሌ ጫኔ በበኩላቸው የብልጽግናው ስርዓት የሚከተለው የውጭ ግንኙነት ፖሊሲው ጦርነትን ቀስቃሽና ተንኳሽ መሆኑን በፓርላማ መናገራቸው አይዘነጋም። ይህ የተባበሩት አረብ ኤሚሬትስ የአፍሪካ ቀንድ ፖሊሲ ቀጠናውን የሚያናጋ ከመሆኑን በላይ አደገኛ ነው ሲሉ የገለጹት ኢስማኤል ኡማር ጌሌ የአፍሪካ ቀንድ ሀገራት የኢኮኖሚ ትስስር መፍጠር ይኖርብናል፣ ነገር ግን አንደኛው የሌላኛውን ሕልውና በማክበር ላይ መመስረት አለብን በማለት በአሳለፍነው ዓመት ጃንዋሪ 1 224 ላይ የብልጽግናው አብይ አህመድ እና አሁን ከስልጣን የወረዱት የሶማሊላንድ ፕሬዚዳንት የነበሩት ሙሴቪህ የደረሱበትን ህገወጥ ስምምነት በማይደገምበት መንገድ ብቻ ግንኙነት ማድረግ እንደሚገባ ተናግረዋል። የብልጽግናው ስርዓት ከኤርትራ ጋር ወደ ጦርነት ለመግባት መዘጋጀቱ የሚታወቅ ሲሆን የጦርነቱን ምክንያት ሲገልጽም ለኢትዮጵያ ህልውና የባህር በር ያስፈልጋታል በማለት ነው። ሆኖም የባህር በርን በተመለከተ ከዓመታት በፊት አሰብ ወደብን በጋር አልምቶ ያለ ገደብ የመጠቀም እድልን ያቀረበው የአስመራው መንግስት ሲሆን የብልጽግናው መንግስት ግን ጥያቄውን ሳይቀብለው ቀርቷል። የታጁራ ወደብንም በነጻነት የመጠቀም እድል ተፈጥሮ የነበረ ቢሆንም አሁንም እድሉ የባከነው የብልጽግናው ስርዓት በወደቡ የባህር ኃይል ለመገንባት ካለው ፍላጎት የተነሳ መሆኑን በተደጋጋሚ ሲዘገብ ቆይቷል። በዚህ ጉዳይ ተከታታይ መረጃዎችንና የትንታኔ ዘገባዎችንም ይዘን የምንመለስ ይሆናል። ወደ መጨረሻው ዘገባችን አለፍን። ከአስር ሺህ ብር በላይ መጠቀም ሊያስቀጣ ነው ተባለም። የብልጽግና አገዛዝ በኢትዮጵያ የግብይት ስርዓት ላይ ከአስር ሺህ ብር በላይ በጥሬ ገንዘብ መገበያየት ወንጀል እንዲሆን አዋጅ ማዘጋጀቱ ተገልጿል። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10 ሺ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል ተብሏል። ረቂቅ አዋጁ ላይ ሀሳብ ለማዋጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ አንስተዋል። የብልጽግናው ገንዘብ ሚኒስተር የህግ ጉዳዮች መምሪያ ኃላፊው ተወዳጅ መሐመድ አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ አድርጎ መሆኑን ተናግረዋል ሲል ሸገር ሬድዮ ዘግቧል። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፉ ብር ለከፋዩ በወጭነት አይያዝም። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል ተብሏል። ለምሳሌ 15 ሺህ ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው ከ10 ሺህ ብር በላይ ያለው በወጭነት አይያዝም። ለተቀባዩ ደግሞ ከ10 ሺህ ብር በላይ ያለው ቀሪ 5 ሺህ ብር እጥፍ ይቀጣል እንደማለት ነው። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነውን በንግድ ስርዓቱ ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችል እና በሌሎች መመሪያዎች የጥሬ ገንዘብ ግብይት ስለሚፈቀድ አዋጁ የተናበበ እንዲሆን ጠይቀዋል። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮችና በማይክሮ ፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ይላል። ይህ በእንዲህ እንዳለ የብልጽግናው አገዛዝ በነዳጅ ላይ ያደርግ የነበረውን ድጎማ ሙሉ በሙሉ ከማንሳቱን በተጨማሪ 30 በመቶ ታክስ ይጨምራል ተብሏል። ይህ የታክስ ጭማሪ ደግሞ 15 በመቶ የባት ጭማሪን የማያካትት መሆኑንም ታውቋል። የኦሮሚያ ክልል በበኩሉ አንድ ትሪሊየን ብር በጀት ማርቀቁን ውስጥ አዋቂዎች የገለጹ ሲሆን የብልጽግና አገዛዝ ከሚያጸድቀው የ2018 ዓ ም 19 ትሪሊዮን ብር ላይ በትንሹ ከ300 ቢሊዮን ብር የሚበልጠውን ለክልሉ እንደሚሰጠው ይታወቃል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የሰኔ አምስት ቀን 2017 ዓ ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ቃለ ምልልሶች ዜናዎችና ትንታኔዎቻችን እንዲደርሷቸው የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ ጥሪ እናቀርባለን። ጣና ቴሌቪዥን ከሀቅ ጋር። ጤና ይስጥ።